ብሩኬና ሃይሚ የተጣሉት ውሸት አይደለም እሪሊ ነው የተጣሉበት ምክንያት እሪሊ ነው ግን ብሩኬ የራሱ ውሳኔ የወሰነ ነገር አለ ሊሳፈር ይችላል ብሎ እናቴ ትሙት ብሎ ምሎ ነው የነገረኝ አለች ሰምተን ደንገጠና እኔ ራሱ ሰሆነ ማርያም ሊገጥ ያለ እኔ እናቱ አናነካም ግን እሷ ድብን ያርጋት እሱ እናቴ ትሙት ብሎ አይምርም እናቶ እንደ አይኑ ነው የሚያያት እንኳን እናቴ ትሙት ይቅርና እንዳይኑ ሳስቶ በውሉ በውሉ ሳይኖር እኮ እኔ እንጃ። እኔ እችን የተውኳት ዛፍ እንትን የነበረች አሁን እንደዚያ፣ አባይነሽ ደግሞ ምን አንድ ነገር ደግሞ ልነግረሽ። አሁን ባለፈው የነጻነት ሠርግ ጊዜ ታስታውሻለሽ? አሁን ምን አለሽ ምን አለሽ እኛ ሃይሚዬ የለችም እያለ እየፈለግናት የነበር ህምናት ሃይሚዬ ያና ያዘም ሃይሚዬሳ ለምን በጣም ጓጉተን ነበር። እነሱን እንዴት ያለ ፎቶ ሊለቁልን እያለ በጣም ስንፈልግ ነበር፣ ስንጓጓን ነበር። ከዛን ስንል ስንል አጣናት እሷን። ከዛን ከማን ሰማለው፣ ከዛ ፊቱ ከድኩ ሰማሁት። ሃይሚ አለች የኔ ጓደኛ አለች ስሟን ረስቻት ነው እንጂ እሷ ከዛን ያለች ምን ብላኛለች አለች ኃይልዬ እና ብሩኬ እነሱ ብቻ ነው የሚታዩ። በጣም ቆንጅዬ ናቸው፣ ከሁሉ የበለጡ እነሱ ብቻ ነው የሚታዩ። እነሱ ብቻ ነው የሚታዩ። ስለዚህ በዚህ አልታየችም እንጂ ከእዛ አለች፣ እነሱ ብቻ ነው የሚታዩ፣ ቆንጅዬ ናቸው፣ ቆንጆች፣ እነሱ ብቻ ነው የሚታዩ አለች። አሁን እኔ ደግሞ የእሷን ውሸት ይዘ መጣሁና ለሚ ለሚደነግጡ ሰዎች እኔ አብራሪ ሆንኩ። አሁንማ የእሷን ውሸት ይዤ መጣሁና ትክቶ ቀረ ኃይልዬ አለች።

ነጭ ውሸት ለምን፣ በነገታው ሊታወቅ፣ በነገታው አልነበርኩም ልትል ሊታወቅ። እንዴት ያለ ነጭ ውሸት ነው! ውሸት ደግሞ ስትዋሽ ደግሞ ትንሽ እውነት መኖር አለበት። የማይታወቅ ውሸት ደግሞ ነው አይደለም እያለሽ መዋሸት ያስፈልጋል። ይሄማ ብታያት፣ ነጭ ውሸት ለነገ አሁን ልትናገር ነው። አልነበርኩም ልትል ነው። እንዴት ነበረች ትላለች። ከዛን ጀምሮን ያላምናትም፣ እሷ አላምናትም፣ ጭራሽ ነትናየድዬ ድዬ ልንገርሽ፣ በጣም የቃላት አለመግባባት ነው፣ የቃላት እንትን አለማለት ነው። ሶሪ ችግር የለውም ተረጋጊ፣ አትስሚያት። እሷ ብር የነገደች ስለሆነ አትስሚያት። ሲቀጥል ደግሞ ብሩኬ ቢሄድ መሌ ሚዲያ ላይ መቶ ምን ያስወራዋል? ለምን ይወራል? ሚዲያ ላይ ቢሄድም ለምን ይወራል? ግን እሱ የ አታስቡ፣ አትጨነቁ። እኔ ከቤተሰብ ጋር ስለምገናኝ ምንም ሄድም ምንም ነገር የሚባል ነገር የለም። አትስሟቸው። እሷ ደግሞ ብር እየሸቀለች ነው ያለችው። ገባሽ? ሽቀላ ላይ ነው ያለችው። አትስሟት። የገባችሁ ላይክ አታርጓት። የሚሆነው ነገር እስከ መጨረሻው ማለት ነው። ውጪ ደስ ነው ያልኩት። እናመሰግናለን። የእኔ ናት እየፈለኳት ነው። መታ ነበር፣ መታ ነበር አዎ መታመነታ ነበር ግን የለችም፣ መዚገስትላ የለችም። አፍናት አርጉ ማልሻቸው እንጂ መታ ነበር። ዛፍን ጥዋበእንደታስቲኬት ጋል እንዳገኘችው ታውራለች። ማነው ዛፍ የሚቀርባት? ቆይ እንትና አመጣለች። ማይላ እኮ ሰድጄላታለሁ። አልመጣችም አለች። አሁንም ትምጣ። ቆይ እኔ ጨቀጭቃታለሁ። በአይሆን ደውለን ነው የምና

ኧረ እንሻ ቆይ፣ የምንፈልገው ሰው አለ ለዛ ነው የጣልንሽ ወደታችን። ወይ ትጂስ ከመትማት አድራስ ትግባ አሁን ትሰድበኛለች። እንግዲህ ዛብል ትግስት ንስጠኝ ትግስት ንስጠኝ ዛሬ ለልጁ ቢያንስ ጥሩ አገር ቤት ጥሩ ነው። ጥሩ ጥሩ ነው። ካናዳ ብሎ ወይ ጥሩ ጥሩ ሀገር ብትመኝ ዝም በይ። ቆይ ቆይ ዝም በይ። ሌላ እድሉ ስለተሰጠኝ አመሰግናለሁ። እንዴት ዋላችሁ? አይ ሚቆንጆ

አንቺ የሚገለብጥሽ የለም እ አንቺ ሰው ስትገለብጭ፣ አንቺ የሚገለብጥ የለም እንዴ! የወንድሜ ምስት የኔ ነው እንጂ አትንካት። ዝም አልኩሽ። እኔ እኮ ማለት ነው ኦፍሴንና ኦፍሴን በተለይ ስነካ

ስለዚህ የውልች ገብታ ማለት ነው። እዚህ ጋር ለህዝቡ ጥያቄውን መመለስ ስላለባት ቲጂ ግዴታ ገብታ ገዝት ላይ መልስ መስጠት አለባት። ይህን ነገር ገባሽ? እንዳይባባስ ፈርቼ ነው። አይ ሳይበባት በቀስታው መናገር አለ በነገራችን ላይቆይ ት ቆይ ት አንድ ነገር ልንገርሽ፣ እኔ ሲወራ የሰማሁት ሌላ ነው፣ ስትለኝ የሰማሁት ሌላ ነው። እዛ ገዝት ላይ እኔ እራሴ ነበርኩ ታች ቁጭ ብዬ። እኔ የነበርኩኝ ሌላ ነበረች እታች ደግሞ ማናት ሰልፏ የሚል ነገር አለ። የሆነ እንትን ያደረገች ልጅ፣ እሷ አስተያየት ስሰጥ ነበረ እሷ ያለችው ሌላ ነው፣ የሚወራው ሌላ ነው። መልስ እንድሰጥበት ፈልጋለሁ መታ እዚህ ገስት ላይ ለዛ ነው የፈለግኳት እኔ ምክንያቱም፣ ሌላ ሌላ ወሬ ገስት ላይ ከሚያወሩ እራሷን ጠርተው ለምን አይጠይቋትም? በዛን እንዴት ነው ይቅርታ ስትል ነበረ። ኤደንም ሰምታ በጣም በጣም ተበሳይታለች በዚህ ነገር ማለት ነው። ኤደንም ሰምታ በጣም ሰ እንዴ፣ እኔ አምና ኤደንን እንደውም ገብቼ ታይ ኤደን እኔ አምጥቼ እጠይቃታለሁ። ይኸው መጣች

አይድ አይድም ዝም ብለው ነው የሚያወሩት፣ እየተባታቸው አየሁ። አይሻ ደግሞ አይሻ ደግሞ አስወጣቸዋት። ነይ፣ ቲጂ ግቢ። ሃይሚ የሆነ ነገር እኔ የሰማሁትም የለም፣ አንቺ አሁን። እኔ ምንም ነገር አላወራም። እሺ፣ ማስጠንቀቂያ ነው። እኔ ምንም ነገር አላወራም። እእኔ ፈልጌያት እኮ

ሌላ ምዩት ያዥ በእኔ ብቻ ሳይሆን በሁሉም ነው። እኔ እዛ ጋር ማርያምን ያመኛል። ጭቅጭቅ እንዳሆ ጭቅጭቅ አይደለም። ከአንድ ሀገር እንደዚህ አይነት ነገር አልፈልግም። ምክንያቱም ንጽሕናሽን እንድታሳውቂ ስለፈለግኩ ነው አብሬሽ እየተጫወትኩ። እዚህ ጋር ማንም ሰው ሌላ ገስት ላይ እንዲያማሽ አልፈልግም ኔ ጠበ አመሰግናለሁ፣ አመሰግናለሁ። እዛ ቦታ ላይ ደንም ነበረች፣ እኔም ነበርኩ፣ እኔ ከስር ነበርኩ። አጋጣሚ ሆኖ ፍርዬም ነበሩ፣ አለምዬም ነበሩ፣ ብዙ ሰው ነበረ፣ አና ነበረች። ግን አንቺ የተጠቀምሻቸው ቃላቶች ምንድን ናቸው? ቃላት ከዛ ጥያቄ ነው ያለው። ነው ጥያቄ ጥያቄ ماشي ትላንት ያንቺ አ ሁላችሁም በጣም ሚውት አርጉና፣ እኔ ልናገር። ትላንትና ልጅቷ የቤቷን የከፈተችው ልጅ ቲጂዬ፣ በጣም ከፍቶኛል፣ በጣም ደብሮኛል። ምን አየሽ? ቪዲዮውን አብኝ። እቤቴ ቁጭ ብዬ እያስተካከሉ እያጸዳው እያለ ከፍቶኛል አልኳቸው። ስሜቴን ነው ከእናንተ ይበልጥ እኔ ብሩኬና ሃይሚ ለኔ ሰላሳ አምስት ጊዜ የሚደውሉልኝ የሚጠይቁ ልጆች ናቸው ከነሱ ጋር ማወራቸው ትዌንቲ ፎር አወር እኔ ነኝ። የጨረቃ ፋሚሊ አይደለም። በቀደምም ነገራቸው ሰላሳ ስምንት ዓመት ሳልተኛ ሐኪም ቤት የገባች በእነሱ ምክንያት ነው ብያቸዋለሁ። አሁንም አወራዋለሁ ነው ስለምወዳቸው ነው። ሃይሚን አይደለም፣ ብሩኬን አይደለም ለይዲቲ ሁለቱንም ለእኔ አንድ ናቸው፣ እዛ ቦታ ላይ ማለት ነው። ግን ትላንትና ሃይሚ አጥፍታለች፣ ብሩኬም አጥፍታለች። የትናንትናው ግን የገነነው ሃይሚ ላይ ነው ምክንያቱም የገነነው አሁንም ሳንትዬ ስሚ አሁንም ሃይሚ ያጠፋቸው ምንድን ነው ለማን ለኩሩንቲስ ልጁ እንዳትነካው እጅግን አንስተት በጥፊ እንድትነቀውም እንድትደበድበውም አትፈልግም ከምትል ብሩክን አንድ አመት ነው የምታውቀው ብሩክን የብዙ ብዙ አመት የምታውቀው ልጅ እሷ ናት ይይ ልጁ ይሄ ማነው እሱማ አይ ዶን ኢቭን ነው እኔ ስናደድ ስማቸው ይጠፋብኛል ይሄ ኩርንቺቱ ማለት ነው ኩርንቺትን ሶስት ሳምንት ነው ያወቀችው ለምንድን ነው ለሱ እኔ ነኝ የቀ ቀንጆ አለኝ የምትለው ብዬ ተናገራለሁ አዎ አንድ ሁለት ደግሞ የተናገርኩት ፍቱ ለእናቶች በቀደም ቪዲዮ አልሰራሁም እንዴ ሳንቲዬ ፍቱ ለእናትና ለአባት ፍቱ ለማዳም ቅመሞች? ብዬ ተናግሬያለሁ። ፍቱ ለእህቶቼ ለማላውቃቸው እህቶቼ በየሽንት ቤቱ በየመኝታ ቤታቸው ገብተው በየአልጋ ስር እየተደበቁ የነሱ ቪዲዮ ለሚያዩት ፍቱ ብዬ ተናግሬያለሁ። ለምን አልሽ? ቲጂ አንቺ ክርስትና እናት አይደለሽም። ተከበር እያሉ እጅ እየተዘጋ አይዶንጌበ ፋግ አሁንም እናገራለሁ ወደፊትም እናገራለሁ። አይ ዶንት ኬር ዛሬ ቪዲዮ እለቅቃለሁ በ ወደፊትም እንደሆነም አልፈልግም። እኔ ግን የነሱ አድናቂ ሲያጠፉ አጠፉ ማለት እችላለሁ።

ሁለትማ አዳምጪ፣ ኖ አዳምጪ አዳምጪ፣ ቲጂዬ ቆይ አዳምጪ። እኔ እኛ የፈለግ ነው እዚህ ጋር እኛ የፈለግነው ጨረቃ የምጽፊውን ነገር አስተካኪ። ስራ ፈት ሆነን አንቺም ገዝት ላይ ቁጭ ስትይ ስራ ፈትነሽ ማለት ነው። እንደዚህ አይነት ነገር እንዳጽፍ ሄደሽ የለመድሽበት ጻፊ። ይቅርታ ቲጂዬ እኔ መጠየቅ መፈልገው ምን እንደሆነ ታውቂያለሽ። ለጨረቃም እንዲመለስ ላት ስለምፈልግ ነው። አንቺ አንቺ ብሩኬ ብሩኬ ዱባይ ሊሄድ ነው። ዱባይ አንቺን አይደለም። ጨረቃ አይችልም። እ ትጂዬ አንቺ እንኳን ይሂድ። አዳምጪኝ። ደስ ላይ አንቺ ቁጭ ብለሽ ማለት ነው። ይሂድ ዱባይ። እንደውም ይገላገል፣ እረፍቱ ነው ብለሻል። አላልሽም? እኔ ያልኩት ምንድን ነው? ልጅቷ መጣች እና አንዷ ልጅ መጣች እና፣ እሰማችሁ እሰማችሁ ወይ አለች ምንድን ነው አለን? እሺ አሜሪካ ሊሄድ ነው አለች ልጅቷ ማለት ነው። ስሚ ሳንትዬ አሜሪካ ናዝሬት አደረግሽው ወይ ብቻ አለው። ኦኬ ናዝሬት አደረግሽው ወይ? አሜሪካ ናዝሬት አደረግሽው ወይ ስላት ልጅቷ ከንደገና ደገማ ዱባይ ሊሄድ ነው ስትል ሂድ ለሁለት ሳምንት ተቀምጦ ይምጣ። ሜቢ ከነሱ ትንሽ የእረፍ ያገኙ ብያለው እረፍት ሊያገኝ ይችል ይሆናል። ይድና ሁለት ሳምንት ተቀምጦ እየመጣ ብያለው። ይገላገላል አላልኩም? አላልኩም? ይገላገላል አሉ አላልኩም? አላልኩም? ሁለት ሳምንት ቪዲዮ አለ እልክልሻለሁ፣ ሳንቲዬ ቪዲዮ የተቀረጸ አለ እልክልሻለሁ። እኔ ይቀመጥና ለሁለት ሳምንት ትንሽ ረፍት አርጎ ይመጣ ይሆናል። አሜሪካን ስትል አሜሪካን ናዝሬት አረብ ሱጎይ ብያታለሁ። ልጅቷ መጣችና አስገቧት። አስገቧትና ማንዳስገባት አላውቅም። አሜሪካ ልሄድ ነው ስትል ናዝሬት አረግሽ ወይ፣ አሜሪካን እኮ ስድስት አመት ሶስት አመት ይፈጃል፣ ናዝሬት አረግሽ። ቀጥላ ደግሞ ዱባይ ልሄድ፣ ሳንቲም የኛ አዳመሽ ነው። ዱባይ ልሄድ ነው ስትል እንዲያውም ይሂድ ሁለት አመት ተቀምጦ ከመጣ አልኩኝ። ትንሽ ክፍተት ከኖራቱ ሰላም ይፈጡ ይሆናል ብያለው ግን ይገላገል አላቱ። የልጆች አብደሻል እንዴ? ብሩኬም የልጆች ባይወልዱ ልጆች ብሎ የሰጡኝ ናቸው።